በርካታ ገዳማትና አድባራት አሏት። ገዳማትና አድባራቱ ደግሞ የበረከትና የፈውስ ስፍራ ከመሆናቸው ባሻገር ታሪክ ጠገብና የቅርስ ሀብታሞች ናቸው። ከሀገር ውስጥና ከውጭ ዓለም በርካታ ቁጥር ያላቸው የሰው ልጆች ወደ እነዚህ ቦታዎች የነፍስና የሥጋ ድህነትን ፍለጋ ብሎም የገዳማትና አድባራቱን ታሪክ ለማወቅ መንፈሳዊ ጉዞ ያደርጋሉ። ጉዞ የምናውቀው ከአንድ ስፍራ ወደ አንድ ስፍራ በጊዜያዊነት መንቀሳቀስ ነው። መንፈሳዊ የሚለውን ስናየው ደግሞ መንፈሰ እግዚአብሔር ያለበት ወይም ደግሞ በረከት የሚገኝበት ከነበሩበት ስፍራ ወደ በረከት የሚገኝበት ገዳም ሊሆን ይችላል ወይም ቤተ ክርስቲያን ሊሆን ይችላል። ወደዛ ስፍራ በጊዜያዊነት እንቅስቃሴ ማድረግ ማለት ነው። ጉዞ ለተወሰነ ጊዜ የሚደረግ እንደማለት ነው። ዝም ብለን ጊዜያዊ ትርጉሙን ስናየው ማለት ነው። ክርስቲያኖች የመንፈሳዊ ጉዞ የሚያደርጉት በተለየ በዓለ ንግሥ ሲሆን ከቅዱሱ ወይም ከበረከት ለመቀበል ይሄዳሉ። በሌላ መልኩ ደግሞ መንፈሳዊ ጉዞ የሚደረግበት ጉዞ የሚያደርጉት ከቦታው በረከት ለማግኘት ውስጣቸው ያለ ጥያቄ ካለ ለዛ መልስ ለማግኘት እንደገና ደግሞ ከዓለም ከዚህ ስፍራ ይልቅ እለት እለት ከእግዚአብሔር ጋር የሚገናኙ ቅዱሳን ያሉበት የጽሙና ስፍራ ስለሆነ ከእግዚአብሔር ጋር ለመገናኘት ነው። ጥያቄያቸውን መልስ ለማግኘት እንደገና ደግሞ እነሱም ከእግዚአብሔር ጋር ያችን ጊዜያቸውን የሩጫ ጊዜያቸውን ገጥተው የጽሙና ጊዜ ኖሯቸው ከእግዚአብሔር ጋር ለማውራት ነው፣ ወደዛ የሚሄደው ወደ ገዳም የሚሄደው የቀድሞ የነበረው አባቶቻችን መንፈሳዊ ጉዞ ይደረግ የነበረው በዓላት ማለት በዓለ ንግሥ ለማክበር እንደገና ደግሞ ከገዳም በረከት ለማግኘት በዓመት እንደዚህ እንደዚህ ነበር። አሁን በየጊዜው ጉዞ አለ። በተለይ በጾሙ ወቅት ደግሞ የሚጾሙ ሰዎች ምጽዋታቸውን ይዘው ነዳያንን ለማግኘት በረከት ለማግኘት መባ ይዘው እጣናቸውን፣ ጧፋቸውን ይዘው ቅዳሴ እንዲቀደስ፣ ስማቸው እንዲጠራ፣ በረከት እንዲያገኙ ወደ ገዳም ይሄዳሉ ለበረከት በረከት ለመቀበል ወደዛ ስፍራ ይካሄዳል እና ብዙ ጊዜ የሚካሄደው በጾም ወቅት ይሄ የጾሙና ወቅት ያለበት እንደገና ደግሞ በዓላት አሁን የምናያቸው ቅዱሳን እረፍታቸው በሆነበት ወይም ደግሞ ቃል ኪዳዳቸው በሚፈጸምበት በዛ ስፍራ ይካሄዳል። ያንን በረከት ለማግኘት ማለት ነው። ወደ መንፈሳዊ ጉዞ ሲደረግ፣ አንደኛ መንፈሳዊ ጉዞ የሚያደርገው ሰው መንፈሳዊ ሰው ነው። መንፈሳዊ ብለን የምንለው የተቀጸለው ቅጽል ቃለ እግዚአብሔርን የሚሰማ የእግዚአብሔርን ድምፅ የሚያዳምጥ፣ የሚጾም፣ የሚጸልይ፣ የሚሰግድ፣ የቤተ ክርስቲያንን ስርዓት የሚያከብር ነው። የነበረውን የኃጢአት እሾክ ለመንቀስ ነው ወደ መንፈሳዊ ቦታ የሚኬደው። እነኝህን መንፈሳዊ ጉዞ የሚያደርገ ሰው የምንለው በራሱ መንፈሳዊነት የገባው ማቅም ካለ ደግሞ ያንን የመንፈሳዊነትን እሳቤ ወይም ግንዛቤ ውስጡ ላይ ያሳድር የሚችል ሰው ነው። ያንን ጉዞ የሚያደርገው የሚሄድበት ስፍራ ላይ በረከትን ሊቀበል እግዚአብሔር ከሚሰጠውም ከሚገልጽለት ያጣውን የጎደለውን እንዲሞላለት ለማድረግ ነው ወደዛ ስፍራ የሚሄደው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማትና አድባራት የሚደረጉ መንፈሳዊ ጉዞዎች የቤተ ክርስቲያኗን ሥርዓት የጠበቁ ሊሆን እንደሚያስፈልግም ተደጋግሞ ተነግሯል። ወደ ገዳማትና አድባራት የሚካሄዱ መንፈሳዊ ጉዞዎች በብዛት የሚሰናዱት በመንፈሳዊ የጉዞ ማኅበራት አማካኝነት ነው። ታዲያ ማኅበራቱ የቅድስት ቤተ ክርስቲያንን ሥርዓት ባገናዘበ መልኩ በኃላፊነት ስሜት ተግባራቸውን እንዲፈጽሙ ይጠበቃል። መንፈሳዊ ስፍራ አሁን የምንለው ከእኛ አሁን ካለንበት ከዓለማዊ ስፍራ ይለያል። እንደው ይህን በግልጽ በምሳሌ ይለ ለማንሳት ከተማን ስናየው በተለይ ጽሙና ያለበት ስፍራ ላይ ጫጫታ የሌለበት ጽሙና ያለበት ጸጥታ የነገሰበት ስፍራ ነው። ስለዚህ ረብሻ ይዞ መሄድ ወደ ገዳማት ወይም ወደ ለመንፈሳዊ ጉዞ ሲነሱ ለረብሻ ይሆናል። እንደገና ተጓዦቹ በህብረት ይጸልያሉ። የሚጸልዩ ሰዎች በህብረት ሊጸልዩ ነው የሚሄዱ። ስለዚህ የማይጸልይ እየጮኸ የሚያወራ የጽርፈት የስድብን ቃል የሚናገር ወይም ደግሞ ራስን ዝቅ ማድረግ የማይችል ሰው እዛ ሄዶ ሊበጠበጥ የሚያስፈልግበት ሁኔታ ስለማይኖር መጀመሪያ ራሱ ነው ወደ መንፈሳዊ ጉዞ የሚሄድ ሰው፣ አንደኛ ስርዓተ ቤተ ክርስቲያንን በጠበቀ አለባበሱ ቁምጣ ለብሶ መንፈሳዊ ጉዞ የሚባል ነገር የለም። ተገላልጦ ሴቱም እንደዚህ አይነት ነገር የለም። መንፈሳዊ አለባበሳች የቤተ ክርስቲያን አለባበስ የምንላቸው አሉ። አሁን የሚያውቁትን ለማያውቁትን መንገድ የሚቻለው ነጠላቸውን በስርዓት አጣፍተው ለብሰው ቀሚሳቸውን፣ ወንዶቹም ደግሞ እንደዚሁ ተገቢ አለባበስ ለብሰው ለቤተ ክርስቲያን አገልግሎት የሚመች ስርዓት አድርገው ነው ወደ ቤተ እግዚአብሔር መሄድ ያለባቸው። እነኚህ ነገሮች አስፈላጊ ናቸው የምንላቸው እንኳን አይደለም፣ እዛ ወደ ቤተክርስቲያን ሰው ሲሄድ ሊያደርገው የሚገባ ነገር ተብሎ በስርዓተ ቤተክርስቲያን ተቀምጧል። ያንን የማያውቁ ሰዎች እንዲጠይቁ ሌሎች የሚሄዱት አሁን መደረግ የሌለባቸው የምንላቸው አሁን የተወሰኑትን ጠቅሻለሁ። በቁምጣ መሄድ፣ ሰውነትን ገላልጦ መሄድ። የምንሄድባቸው ስፍራዎች ሞቃታማ ሊሆኑ ይችላሉ፣ ግን የቤተክርስቲያን ስርዓትን የያዘ ነጠላችንን አጣፍተን በስርዓት ገላችን የማይገላለጥበት መሆን መቻል አለበት። ሌላ የምንለውም ድምፅን ቀነስ ማድረግ ምንላቸው ስውራን አባቶች ያሉበት ነው። በተለይ ገዳማ ስንሄድና መጮ ሌላ እዚህ ከተማ ውስጥ ምናየው እንዳውም አንዳንዶች እዚህ የሚያደርጉትን ነው የሚሉት። እና ተይዞ የሚካሄደውስ ነገር ምንድን ነው የምንለው? ቆሎ ይያዛል ለዕለት የሚቀመስ ነገር ዳቦ እንደዚህ እንደዚህ ከአገልግሎት በኋላ የሚቀመሱ ነገሮች ይያዛሉ። ግን የሚያሰክሩ መጠጦች ወይም ለድሎት የሚሆኑ እዚህ ያሉ ነገሮች ተይዞ አይካሄዱ። የሚሄደውም ሰው ይዟቸውም የሚሄደው የሚለብሰውም ሰው በስርዓት የተቀመጠ ነው ያለው እና እንደ አባቶቻችን ስርዓት ሰው አለባበሱም ማስተካከል አለበት። ተገላልጦ መሄድ የለበትም ወንድም ሴቱም። እንደገና የጸሎት መጽሐፍ ይዘው መጸላይ ያለበት እዚህ ቤታችን እንደምንተኛ መንፈሳዊ ጉዞ ሄደን መተኛት የለብን። በንቃት በትጋት አገልግሎቱን መሳተፍ፣ መስማት። ከአገልግሎቱ የሚለዩ ሰዎች ልክ እዚህ እንደሚያደርጉት እዛ ሄደውም ቤተ ክርስቲያን ከሌሊቱም ከሰዓታቱም ወይም ከማኅሌቱ አገልግሎት ተለይተው ውጭ ለፈተና በሚያጋልጥ አይነት መልኩ ሴቱም ወንዱም አንድ ላይ ይቀመጣል። ሥርዓተ ቤተክርስቲያን መከበር መቻል አለበት። አሁን የሴቶች መቀመጫ ወይም ማስቀደሻም ወደ ቤተክርስቲያን ሲገቡ የሚቀመጡበት አለ። ወንዶቹም ወንዶችም የሚቀመጡበት አለ። ሴቱም ወንዱም ተቀላቅሎ ተቃቅፎ እየሳቀ ሊሄድበት የሚችል አግባብ የለውም እና ይሄ ነው እንግዲህ መጠበቅ ያለበት ተብሎ እንደ ቤተክርስቲያናችን የሚነገረውም የቀድሞዎቹ አሉ እኮ አሁን ሥርዓቱን የሚያውቁ የእኛ የቤተክርስቲያን ልጆች የሚባሉ የሚመሩ ይህንን አገልግሎት የሚሰጡ ለመማር ሲኬድ ገዳም ከቦታው ስፍራ ከዚህ ከተከበ ከተከፋፈለ ሐሳብ ሐሳብን ሰብስቦ በአንድ ስፍራ የዕለቱን ቃል እግዚአብሔር ሰምቶ ከዕለቱ ጻድቅ ወይም ደግሞ ቃል ኪዳኑን ሰምቶ በረከት ለመቀበል ነው የሚሄደው። ወደ ገዳማትና አድባራት ምእመናንን ይዘው የሚጓዙ ማህበራቱ፣ የመንፈሳዊ ጉዞውን ምንነት በውል የሚረዱ ሊሆኑ እንደሚገባም ነው። ተደጋግሞ የሚነገረው ጉዞ እናዘጋጃለን የሚሉ ሰዎች ራሳቸው ከሚያዘጋጁት ሁሉም አይደለም። አሁን ማህበራት ሲነሱ ጉዞ ለማዘጋጀት ሲነሱ እንደ መመሪያ የሚነሱ ሀሳቦች አሉ። ለአብነት ማንሳት እንችላለን። የማህበረ ቅዱሳን የሚያደርገው ጉዞ አለ። እዚህ ቦታ ላይ ይባላል፣ ሰዓት ጊዜ ይቀጠራል። አለባበሳቸው ምን መሆን እንዳለበት ይነገራል። ምን ሊማሩ እንደሚሄዱ ይነገራል። ጥያቄ የሚያነሱት ሀሳብ ካለ ውስጣቸው ጥያቄ የሆነባቸው ሀሳብ ካለ ከሚሰጠው ትምህርት እንደገና አጠቃላይ ስርአተ ቤተክርስቲያን ሊሆን ይችላል። የቤተክርስቲያን ምስጢራት፣ ስለ ቅዱሳን፣ ስለ መላእክት፣ ስለ እንደ ጥያቄ የሚያነሱትን ሀሳብ እንዲያነሱ ይፈቀዳል። እንዲማሩ ነው ለመማር ነው የሚካሄደው። እዛ ስፍራ ስንሄድ መማር በሁለት መማር አንድ ከፊደል እንደምንማረው አንድ ደግሞ ምህረት ይቅርታን ለማግኘት ነው። ምረት ለማግኘት ለመማር ነው የሚከደው ወደ ገዳም ወደዛ ስፍራ እና አንደኛ ጉዞ አዘጋጆች ምን ልላቸው፣ ክርስቲያን አባቶቻችን ሁሉ የሚናገራሉ አባቶቻችን የነገሩንን ነውኛ፣ አዲስ የምንፈጥረው ነገር የለም። በسرዓት አባቶቻችን የነገሩንን ነገር ለሚሰሙ ለልጆች መንገር፣ ለዚህ ለጉዞ ለተዘጋጁ ሰዎች ምን ምን ማድረግ እንዳለባቸው ማስረዳት፣ የተነገራቸው ደግሞ ሰዎች ሰምተው በዛ አግባብ መሄድ። በአንድ ጊዜ ሁሉም ነገር አያያዝ ቀስ በቀስ ተራ በተራ የምንለምዳቸው ነገሮች አሉ። እነኚህ ግን ከባዶች አይደሉም። ሰው ለቃለ እግዚአብሔር የሚዘጋጅና ለቤተክርስቲያን ስርዓት የሚዘጋጅ ከሆነ የሚሰማውን የእግዚአብሔር ቃል በሕይወቱ ያድራል ማለት ነው። እና ጉዞ አዘጋጆች የሚባሉት የቤተክርስቲያንን ድምፅ ሰምተው በስርዓተ ቤተክርስቲያን ተመርተው ይህንን ነገር ነው ማምጣት መቻል ያለባቸው። እንደ አጠቃላይ የማህበራት ምዝገባ ክትትልና ቁጥጥር መምሪያ የሚሰራቸው በቅዱስ ሲኖዶስ ውሳኔ ተዘጋጅቶ እንደ ደንብ ይወጣል። ለጉዞ ማህበራት በሀገረ ስብከት ደረጃ ነው ፈቃድ የሚሰጣቸው። ግን ሀገረ ስብከት ያሉ የዚህ የማህበራት ምዝገባ ክትትልና ቁጥጥር ኃላፊዎችን አግኝቶ ማነጋገር የመወያየት መድረኮች አዘጋጅተናል ከዚህ በፊት ወደፊትም የምናስተላልፈው የምናየው ነው። እነሱ ፈቃድ ሲሰጡ ለምን አይነት ጉዞ አዘጋጆች ነው የሚሰጡት የሚለው እና በቤተክርስቲያን ስም በቤተክርስቲያን ስር ያሉ የሰበካ ጉባኤ አባልነት ያላቸው እለት እለት የእግዚአብሔርን ቃል የሚሰሙ እንደነዚህ አይነት ሰዎች ናቸው ጉዞ ሊያዘጋጁ የሚገቡ የምንለው እና እንደ ደንብ የተቀመጠ አለ። በየሀገረ ስብከቱም ውስጥ ቀድሞ የሚታወቅ አዲስ ሆነ የእንግዳ የሚጨመር አይነት ነገር ሳይሆን ልክ አሁን ባልናቸው ወደ ገዳም ሊሄዱ ጉዞ ሊያዘጋጁ ወይም ጉዞ እናዘጋጃለን ብለው የሚነሱ ሰዎች ሊያዘጋጇቸው የሚገቡ አግባብነት ያላቸው ከቦታው ከስፍራው ጋር ካሉ ሰዎች ጋር ያላቸው ግንኙነት የሚታየው መታየት የሚገባውን ቦታ አግኝተው በረከት ማግኘት እንዲችሉ መጀመሪያ ላይ ከነሱ ጋር እርስ በርስ ግንኙነት እንዲኖራቸው የማድረግ ሀሳብ አለ። ደንብና ስርዓት አለው። እንደ ማህበር ምን ምን ማሟላት አለበት የሚለውን ነገር ተጽፎ የተቀመጠ አለ እና ፈቃዱ የሚሰጣቸው አሁን በጊዜያዊነት በሀገረ ስብከት ደረጃ ነው። ለምክንያቱም እነኚህ የጉዞ ማህበራት የሚገኙት እንደምታውቀው በአጥቢያ ደረጃ ስለሆነ ማለት ነው እና እዛ ነው የሚሰጣቸው። እንደ ጠቅላላ ማህበር ግን ሁለገብ የሆኑ ደግሞ ጉዞን የሚያዘጋጁ ማህበራትም አሉ። የተወሰነ ሰፋ ብለው አገልግሎት በመስጠት ላይ ያሉ እነሱም የሚገቡበት ሁኔታ ለማለት በተለይ ስለ አድህ ነው የመቤታችንን ጨረታ ያደርጋሉ። ዳቦውም ሊጨረት ይችላል። ገቢ ለማድረግ ነው ለቤተ ክርስቲያን ስራ ነው ይባላል። አሉ እንደዚህ የሚያደርጉ ከዚህ በፊት ከድሮ ጀምሮ ከቀድሞ ጀምሮ። ግን ይሄ ሕሳቤ በአንዳንድ የጉዞ ዓላማ ባልገባቸው ሰዎች ወደ ሌላ አቅጣጫ እየሄደ ያለበት ሁኔታ አለ። ያ ወደ ሌላ አቅጣጫ የሚሄደበት ሌላው ሰራው ደግሞ እኔም ልስራው የሚል አንዱ ጋር ጨረታ ተደረገ ማለት ሁሌም ይደረጋል ማለት የማይሆንበት ሁኔታ ስላለ ይሄ ነገር መታየት አለበት። አሁን እንዳልከውም አንድ ተመኩሬን የምናገረው ሁን በአጽዋማት ወቅት ለምሳሌ አሁን ታህሳስ ላይ ስትሄድ የቁልቢ ገብርኤል ተጓዦች አሉ። ጉዞ የሚያደርጉ ሰዎች በጉዞ መኪና ይሄዱና ቤተክርስቲያን ውስጥ አይደርሱም። መኪናው ሩቅ ቦታ ነው የሚቆመው። አሁን እንደምታገሸንም ሌላውም ጋር ሩቅ ቦታ ነው የሚቆመው። የመጡበትን ዓላማ የሚያውቁ ሰዎች ከመኪናቸው ወርደው በእግራቸው ሄደው በረከት ተቀብለው፣ በተለይም ከቃለ እግዚአብሔሩ ከመጡበት የበረከት ስራ ተሳትፎ ነው የሚመለሱት። አንዳንዶች ባለማወቅ እዛው መጡበት መኪናው ጋር የሚቆዩ አሉ። እንደገና ደግሞ አሁን እንደተባለው ጾም ነው ከተባለ ጾም ነው ብዙ ጊዜ አሁን አሁን እየቀረ ነው አባቶቻችንም በተደጋጋሚ እየተናገሩ ነበረ። በተለይ ታህሳስ ላይ ለገብርኤል የሚመጡት የገና ጾም ስለሆነ እርድ አይኖርም፣ የተሳሉ ሰዎችም ቢሆኑ ማረድ እንደሌለባቸው ይነገራል። ይሄ ከአዋጅ አጽዋማት መካከል አንዱ ስለሆነ መጾም መቻል አለበት። ስለዚህ የከላይ ጾም ነው የከላይ ጾም ነው የሚባል የለም። እንደ ቤተ ክርስቲያናችን ስርዓት ሁሉም በተለይ የሚጓዝ የምንለው ለጾም አገልግሎት ወደ በረከት ለማግኘት ወደ እግዚአብሔር ቤት የሚሄደው ሰው ይህን እዚህ የሚያደርገውን ነገር መተው ነው። ንስሐ ገብቶ መንፈሳዊ ጉዞ የሚያደርግ ሰው ንስሐ ገብቶ ነው መሆኑ ይቻላል አለበት። ንስሐ ገብቶ የምንለው ጥንቅቅ ብሎ ሳይሆን እዛም ሲሄድ ደግሞ እንደገና ንስሐ እንዲገባ ነው፣ ምሕረት እንዲያገኝ ነው፣ ከእግዚአብሔር ይቅርታን እንዲያገኝ ነው። በድ ያለው አጥፍቻ ያለው ሚል ሳቤ ኖሮ ነው እና እንደ ተዘብት ያየናቸው አሉ ጉዞ ማድረግን ገንዘብ ማግኛ የሚያደርጉ ሰዎች አሉ። አሁን ማኔጅ የማያደርጉትን ማለት መቆጣጠር የማይችሉትን ያህል መኪና አስር ሀያ መኪና ህዝብ እንሰበስባለን ጉዞ አዘጋጅተናል ይላሉ ሰዎች በዛ ያዘጋጁ እና መኪና ውስጥ መኪና ውስጥ ያለው ሰው አንደኛ የሚሄደው ሰው መታወቅ መቻል አለበት። ሁለተኛ ቃለ እግዚአብሔር መስማት መቻል አለበት። የእግዚአብሔርን ቃል እየተማረ ወይም ደግሞ ስለሚሄድበት ቦታ ታሪክ መልካም ነገር ሰምቶ ነው መምጣት መቻል አለበት። ስለሚሄደው ቦታ ቃል ኪዳኑን አውቆ ምንድነው ያለው እዛ ቦታ፣ ይህንን ነገር ተረድቶ ነው መምጣት መቻል ያለበትና እነ ነገሮች መታወቅ መቻል አለባቸው። ከመስመር የወጡ አሁንም ላይ እኔም ያየሁት ያልኩህ ይሄ አስካሪ መጠጥ ይዘው መሄድ፣ እንደገና አበላላችን ራሱ አበላላችን አደለም እዛ ቦታ ቤታችንም ብንሆን ከመጠን በላይ ቁንጣን እስኪ ይዘው ድረስ ሰው መብላት የለበትም። ለማመስገን ነው እኮ የሚበላው ሰው ለአገልግሎት፣ ለአምልኮት እንዳይነሳ እስኪያደርገው ድረስ ሳይሆን ጥቂት በመጠኑ በልተው ተመግበው ራሳቸውን የሚያቆሙ ለረጅም ጊዜ በዛ አሁን ገዳማት የምናያቸው ቅዱሳን ብለን የምንጠራቸው እኮ ለቁመተ ስጋ ያህል ነፍስ ከስጋ አብራ እስክትሆን ድረስ ይበላሉ። ግብራቸው ወደ መላእክት እስኪጠጋ ድረስ መላእክት ቅዱስ ቅዱስ እያሉ እንደሚያመሰግኑ ቅዱስ ቅዱስ እያሉ ማመስገን እንዲችሉ የሚያደርጋቸው ጥቂት ነገር ነው የሚቀምሱት። እና ስንቀምስም አንደኛ ድካም ሲኖረን ነው። ስንራብ ነው የተራቡ ሰዎችን የምናስበው። አሁን የምንላቸው ስንጠማ የተጠሙ ሰዎች እናስባለን። እና የሌሎችን ድካም ማሰብ እንድንችል በዛ መጠማት መድከም ውስጥ ደግሞ ያለችንን አሁን የምናስባትን የቁርሳችን ካለ የቁርሳችንን ምንም ለሌላቸው ማካፈል እንድንችል ቁርሳችንን ሳንበላ ቆየን። የቁርሳችን ልክ አሁን የዩኒቨርሲቲ ተማሪዎች እንደሚያደርጉት የቁርሳቸውን ቀንሰው ለተራብ ወገኖች ይሰጣሉ። ልክ እንደዚሁ እኛም ያንን አጠራቅመን ከአስራታችን ጋር አድርገን ለሌሎች መስጠት እንድንችል ነው ይሄን ይሄንን ነገር እንድንማርበት ደግሞ እግዚአብሔር ታማኝ ነው፣ ፈትኑኝ ነው የሚለው። ፈትኑኝ የሚጎልብን ነገር የለም አድርገን አድርጎ ያለንን አድርገን ያሳጣን ነገር የለም አድርጎ ያለንን ሳናደርግስ፣ ራሱ በቸርነቱ የሰማይ ጠልን እየሰጠ እየመገበን አይደለን? እንደ ኑሮ ውድነቱ እኮ መኖር አይቻልም የሚባል ነበር። እግዚአብሔር ግን በረከትን እየሰጠን የቤተ ክርስቲያናችን እንደምንሰማው ከቃለ እግዚአብሔር በጸሎት ጋር ሆኖ ያለችውን አመስግነን ከመንፈሳዊ ሕይወታችንንም ስጋዊ ሕይወታችንንም እየመራን የምንኖርበት ነው የሚሆነው እና ይሄ ሀሳብ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የማህበራት ማደራጃ ምዝገባ ክትትልና ቁጥጥር መምሪያ በቤተክርስቲያናችን ገዳማትና አድባራት የሚደረጉ መንፈሳዊ ጉዞዎች ጤናማ እንዲሆኑ በርካታ ስራዎችን እያከናወነ ነው። መንፈሳዊ ጉዞ የሚያዘጋጁ ሰዎች አንደኛ ስለ መንፈሳዊነት ማወቅ መቻል አለባቸው። በተለይ ደግሞ ወይም ወደ ገዳማት ወይም ደግሞ ወደ መንፈሳዊ ስፍራ የሚወስዱ ሰዎች ስለዛ መንፈሳዊ ስፍራ ወይም ቦታ እውቀት ሊኖራቸው ይገባል። የተደረጉ የበረከት ስራዎችን ለማስረዳት የሚችሉ እንዳልከው፣ አንዳንዶች የዕለት ኑሯቸውን መምሪያ አድርገው ስለሚያስቡት እነከሌ ማጓጓዝ ከቻሉ መኪና አዘጋጅቶ ሰውን ማጓጓዝ ነው፣ ሰው እዛው ይሰማዋል አይነት ነገር የሚሉ አሉ። እንደዚህ አይነት አግባብነት እንደዚህ አይነት ስራ የሚሰሩ ሰዎች አግባብነት የለውም። ፈቃድ አግኝተው በቤተ ክርስቲያን ውስጥ ያሉ የሚመላለሱ ሰዎች የቦታውን በረከት የቦታውን ታሪክ አውቀው ለትውልድ እንዲተላለፍ የሚያደርጉ ወይም የሚያስረዱ ሰዎች ናቸው ጉዞ ማድረግ መቻል ያለባቸው። ሁሉም እንደዚህ ገብቷቸው ነው የሚያደርጉት፣ አይደሉም። አሉ ይህንን ነገር ሳያውቁ የኑሮ መስመራቸውን ብቻ ለማቅናት ጉዞ ብለው በሚል ሰበብ አዘጋጅተው ምዕመናንን የሚወስዱ እንደዛም ስለሆነ ምእመናን ተጎጂ የሚሆኑበት ሁኔታ አለ። አሁን ይሄ የምንለው እኛ አሁን ለቤተ ክርስቲያን የቤተ ክርስቲያን የሆኑት በዚሁ አጋጣሚ ማንሳት የምንችለው ቅዱስ ሲኖዶስ የማህበራትን መተዳደሪያ ደንብ አውጥቶ ማህበር ያላቸው በቤተ ክርስቲያን አገልግሎት የሚሰጡ ሁሉ ይመዝገቡ ብሎ አዋጅ ተናግሮ በየጊዜው በማስታወቂያ የሚነገረው የቤተ ክርስቲያን የሆኑት ድምጿን እየሰሙ እየመጡ እየተመዘገቡ ነው። ህግን የሚያከብሩ ሰዎች ህግን አይፈሩም። ስርዓትን የሚጠብቁ ሰዎች ስርዓት ጠብቁ በዚህ አግባብ ውጡ የቤተክርስቲያን ስርዓት ይሄ ነው ብለው የሚነገራቸውን እንዳውም የበለጠ በትጋት እያከበሩ እየመጡ እየተመዘገቡ ኃላፊነታቸውን እየተወጡ ነው። ያልመጡትን አሁንም የምንለው በቤተክርስቲያን ስም በመንፈሳዊ ጉዞ ማህበራት ስም ያላችሁ መታችሁ ተመዝገቡ ነው። ሲመጡ ስንቀራረብ የምናነሳችኋል የሚነቀፍብንን አሁን የሚነቀፉ ነገሮች የምንላቸው ከስርዓተ ቤተ ክርስቲያን ውጭ፣ እንደውም ከክርስትና ውጭ የሆነ ምግባር ሁሉ እየተንጸባረቀ ያለበት። ገንዘብ መውደድ የኃጢአት ሁሉ ስር ነው ይባላል። በራሱ ገንዘብን ልናገለግልበት፣ ልንገለገልበት ነው። አንዳንዶች እሱን በመውደድ በወንድማቸው በእህታቸው ላይ አደጋ ሲያደርሱ እናያለን። እና ገንዘብን ያለ አግባብ መውደድ እንደዚህ አይነት ነገሮችን እያመጣ ነው። ከስርዓት ወጥተው የሚሄዱ ሰዎች አሉ። እነሱን እንዲመለሱን እነግራለን። ጉዞ ማስጓዝ ማለት መንፈሳዊ ጉዞ ማድረግ ማለት ከቤተ ክርስቲያን ስርዓትና ሕግ በላይ መሆን ማለት አይደለም። አንዳንዶች ተመላልሰው ሁለት ሶስት ሲሄዱ ስለዛ ስፍራ ጠንቅቀው ያወቁ ይመስላቸዋል። እንደውም ወደ ቅድስና ስፍራው ወደ መንፈሳዊ ቦታ እየሄድን በሄድን ቁጥር አለማወቃችንን የምናቀው ቃል እግዚአብሔርን ምስናቅ አባቶቻችን ያስተማሩን ያወቁ የምትላቸው ሰዎች አትህቶ ርዕስ ነው። ራስን ዝቅ ሲያደርጉ አለማቋቸው ሲገባቸውን ሲገባቸው ነው። በትምህርቱም ሂደት ይሄ ነው የተማረ ሰው አለማማሩ፣ አለማወቁ ከትላንት ዛሬ እንዲሁም ገና ጨምሮ ማወቅ እንዳለበት የሚረዳበት ነው። እና ይህንን ሀሳብ ነው የምናየው በዚህ በመንፈሳዊ የጉዞ ሂደት ላይ እና ከመስመር የወጡት አሉ። አሁን የምናያቸውም እነሱንም መጀመሪያ የምናየው እንደ ምዝገባ ክትትልና ቁጥጥር መምሪያ አላማም መመዝገብ ነው። አንደኛ ማወቅ ማለት ነው። ከዛ ደግሞ ክትትል ማድረግ ማለት ማስተማር፣ በተለይ በዚህ አይነት አግባብ የሚሄዱትን እግዚአብሔር ይመስገን በዚህ በመምሪያችን ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ አርቆ ሐሳቢነትና ትጉ አመራር ሰጪነት በጀት ባይኖርም ስፖንሰር ፈልጉ የተመዘገቡትን ማህበራት የልምድ ልውውጥ እንዲኖራቸው እርስ በእርስ ተገናኝተው እንዲመካከሩ እርስ በርስ ተገናኝተ የምክክር መድረክ ተዘጋጅቷል። ከአንድም ሁለቴ ወደፊትም የማዘጋጅት ሀሳብ አለ። ማን ምንድነው እርስ በርስ መተዋወቅ፣ ምንድነው የቤተ ክርስቲያን ትምህርት በምን አግባብ ይሄድበት የሚለውን ሀሳብ እየተሰጠ ነው። ሁልጊዜም መምሪያችን ይህንን ሀሳብ ላላቸው፣ በተለይ የእርምት እርምጃ እንዲወሰድ ይደረጋል፣ ክትትል ይደረጋል። በኋላ አሁን በዚህ አግባብ የማይሄዱትን ሁልጊዜ ምክክር ሀሳብ ተነስቶ ከዚህ አገልግሎት ውስጥ ማገድ ያልተመዘገቡትን ቤተክርስቲያን የማታውቃቸውን እንደማታውቃቸው የምትገልጥበት ጊዜ ሩቅ አይሆንም ያልመጡ ያልተመዘገቡ መጥተው እንዲመዘገቡ ስናውቃቸው አሁን ማንነታቸውን በማስረጃ ነው ማቅረብ መቻል ያለብን አሉ ስናውቃቸው መዝግብን ስናውቃቸው ነው በስማ በለው ግን የሚባለው የሚነሳውንም ሀሳብ ማንሳት የሚያስፈልገው ለርምት ሌሎችም በዛ አግባብ እንዳይሄዱ ለማድረግ ስለሆነ አሉ ስርዓቷን ሳይጠብቁ እንደውም እዚህ ውስጥ ያሉ እየመሰላቸው ከደንብና ከስርዓት ውጭ የሚንቀሳቀሱ ለነሱም ማስታገሻ የሚሆን በቅርብ ጊዜ እማታቃቸውን ቤተክርስቲያን ተመዝገቡ፣ ኑ እያለች እየለመነች እየጠራች ነው። ሳይመዘገቡ አገልግሎት የቤተክርስቲያን ነው የምንሰጠው የሚሉትን ከየ ገዳማትና አድባራቱ ጋር በየክፍለ ሀገሩ ያሉትን ከሀገር ውስጥም ውጭ ከሀገር ውጭም ያሉትም ራሱ ቢሆን የቤተ ክርስቲያን ሰዎች በብፁዓን አባቶቻችን ሊቃነ ጳጳሳት አማካኝነት እነማን ማህበር የቤተ ክርስቲያንን ድምፅ ይሰማሉና ይመጣሉ ምንን አክብረው ይሄዳሉ የሚለውን እንዲያሳዩ የሚደረግበት ሁኔታ ታስቧል፣ ይኖራል ብለን እናስባለን። በቅርብ ጊዜ እንደ ቤተ ክርስቲያናችን የምታውቀው መሪ ዕቅድ አለ። መሪ ዕቅድ በሚል አሁን እየተሰራበት ያለ አንዱ ዘርፍ በመንፈሳዊ ጉዳይ ይሄን አሁን የቤተክርስቲያናችን መንፈሳዊ አስጎብኚ በቱሪዝም ዙሪያ መንፈሳዊ የሆነ አስጎብኚ ልክ እንደ ድርጅት ራሱን ችሎ እንዲቋቋም የተደረገበት አለ። ሙዚየሞች አሉን፣ ያው እንደምታውቀው፣ በዛ አግባብ ይሄ ሀሳብ ታስቧል እንደተባለው፣ እግዚአብሔር በፈቀደ ጊዜ በቅርብ ጊዜ ሊሆን ሁሉ ይችላል። አሁን በመሪ ዕቅዱ ተግባራዊ ሲሆን ይህንን ስራ የሚሰሩ የተማሩ አካላት ወደዚህ ስፍራ ገብተው ይህንን ነገር የሚቆጣጠሩት ይሆናል ተብሎ ይታሰባል። ሌላ እንደ ልምድ የምናውቃቸው አሁንም በዚህ በሐዊረ ሕይወት በሚደረግ ጉዞ በሌሎችም ጠቅለን እንትን የማንለው እንደዚህ እውነተኛ የሆነ ሰዎች ከመንፈሳዊ ጉዞ የሚያገኙትን በረከት እንዲረዱ የሚያደርግ ይሄ የቤተክርስቲያን ስርዓት ነው። የቤተ ክርስቲያንን ስርዓት የሚፈጽሙ አሉ። ከነሱ ጋር አሁን እነሱን ነው አሁን አንድ ላይ ተቀናይተው መስራት እንዲችሉ የማድረግ ይሄ መምሪያው የተቋቋመበት ለመታዘዝ አገልግሎት ለመስጠት ጉድለቶች ካሉ ያችን ጉድለት ክፍተቱን ለመሙላት ነው እና አባቶቻችን በመንፈስ ቅዱስ እየተመሩ አስቀድመው ያሉ ሀሳብ ሲነሳላቸው በዛ ሀሳብ ያነሳሉ እና ልምድ ካላቸው ማህበራት ጋር ስልጠና የመስጠት እንደገና ደግሞ ሁሉም ጉዞ አዘጋጅ መሆን ያለበትም አይመስለኝም። በራሱ በተለይ በልጆቿ በልጆቿ የቤተክርስቲያንን ቃል በሚያውቁ ስርዓቷን በሚያውቁ ትውልድን የሚያነጽ ስራ በሚሰሩ ሰዎች ቢደረግ ጥሩ ነው። እንደዛም ነው አሁን እየተደረገ ያለው ወደፊትም፣ ሩቅ አይሆንም ያው ብንኖር እግዚአብሔር ቢፈቅድ ይሄ ነገር ይሆናል ብለን እናስባለን። እንደዛም በሉ ነው እና የተባለው እንደዚህ አይነት ነገሮች ይኖራሉ፣ ያው በተስፋ የምንነሳበት ማለት ነው ግን መነሳት ያለበት ሰው ሊያየውና ሊያውቀው የሚገባው ሁሌም የራስ ዝግጅት ፈቃደኝነት ከቤተሰብ ነው የሚጀምረው። አሁን ልጆቻችንን እንደዚህ አይነት ስርዓትና ደንብን ማስተማር፣ ወደ ቤተ እግዚአብሔር እንዲሄዱ ማድረግ፣ ከዛ ደግሞ በማህበራ ሲሰበሰቡም ከህብረት ነው። ቤተ ክርስቲያን እኮ ነች ህብረታችን፣ ጀመር በህብረት መሰባሰብ ለመንፈሳዊ አገልግሎት ራስንም ለማዳን ሌሎችም በዚህ መንፈሳዊ አገልግሎት ውስጥ ድኅነት እንዲያገኙ ለማድረግ ስለሆነ ይህ ሀሳብ ታስቧል። ወደፊትም ማህበራችን አስተዋጽኦ የማድረግ ሀሳብ አለው። በተወጣጠረ ጊዜ የኔ ኃላፊዎች መገኘት አልቻሉም። በተገኘው ሀሳብ ላይ ግን ይህንን ሀሳብ ለማካፈል ያህል ነው የመጣሁት። ወደፊት እንደ እግዚአብሔር ፈቃድ ብፁዕ አባታችን ጨምሮ ሁሉም አባቶቻችን በዚህ ጉዳይ ላይ ሁልጊዜም ጊዜም በትጋት እየሰሩ ሀሳብ እየሰጡበት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማትና አድባራት የሚከናወኑ መንፈሳዊ ጉዞዎች ፍጹም ስነ ምግባር የተላበሱ የቤተ ክርስቲያንን ስርዓት የጠበቁ ሁነው ለማየት ሁላችንም ኦርቶዶክሳውያን የበኩላችንን ሚና መወጣት ለነገ የማይባል የቤት ስራ ነው።